ሻሎም ሻሎም የከናን ቲቪ ተከታታዮች እንደምን አላችሁ? እግዚአብሔር አምላክ የተባረክ ይሁን። ክብር ለጌታ ይሁን። ዛሬ በዚህ አይነቱ ሁኔታ በፊቱ እንድንቀርብና ቃሉን እንድንካፈል እግዚአብሔር እድል ስለሰጠን ጌታ ልጅ ጋር ግን እንባርቃለን፣ እናመሰግናለን። ክብር ሁሉ ከዘላለም እስከ ዘላለም ለስሙ ይሁን። ጌታ እንባርቃለን። እንግዲህ ዛሬ እግዚአብሔር ትልቅ ነገር በህይወታችን ያደርጋል። ትልቅ ነገር ይናገረናል። ሁላችንም ልባችን ከፍተን እግዚአብሔርን እንስማ። ጌታ ይባረክ። እንጸልይና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ከዘላለም እስከ ዘላለም ለአንተ ይሁን። እንወድሃለን፣ እናመሰግንሃለን፣ እናከብረሃለን፣ እናደንቀሃለን፣ ከፍ ከፍ እናደርግሃለን። የምስጋናን መስዋዕት እንሰዋልሃለን። ስለ ብዙ ምሕረት፣ ስለ ብዙ ቸርነት በኢየሱስ ክርስቶስም እናከብረሃለን አንተ ከኛ ጋር ስላለ ተባረክ፣ ስለረዳህን ተመስግን። አሁንም በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ቃሉን ላከ፣ ፈወሳቸው፣ ከመከራቸው ማዳናቸው ተብሎ እንደጻፈ በቃል ልትናገረን የወደድከውን እንድትናገረን በጌታ በኢየሱስ ክርስቶስ ስም እለምንሃል በምንም አይነት መንገድ የሚዋጋ የጠላት አሰራር ለዘለዓለም በኢየሱስ ክርስቶስ ስም የተገለበጠኝ የትኛውም ሚያጋንንት ተጽዕኖ ለዘለዓለም በኢየሱስ ክርስቶስም ይራገፍ። በጌታ በኢየሱስ ክርስቶስ ስም ተግዳሮት ሰዎች እግዚአብሔርን ቃል እንዳይሰሙ ቃሉ አንድ ታምር በሕይወታቸው ውስጥ እንዳይፈጥር ተግዳሮትን የሚያደርግ ክፉ በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም ይሰበር። በጌታ በኢየሱስ ስም እየተመጣ ይሁን። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ማዳናቸው ተብሎ እንደጻፈ ልትናገርን የወደድከውን ያለመከልከል ተናገርን። ቃል ስመጣ ሰማይና ምድርን እንደፈጠረ ፍጥረታቶች ሁሉ በቃል እንደተፈጠሩ ዛሬም ስትናገር በሕይወታችን ታምር ይሆናልና፣ በጌታ በኢየሱስ ክርስቶስም እናመሰግናል። በኢየሱስ ክርስቶስም አሜን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ጌታን እጅግ አድርገን እንባርካለን። ዛሬ እንግዲህ መልክት ርዕስ ራሱን አይሰውርብህም በሚል ነው የምንመለከተው። እግዚአብሔርን የፈለገ እግዚአብሔር ፊቱን አይሰውርም። እግዚአብሔርን ያልፈለገ ግን እግዚአብሔርን አያገኘውም። እና እግዚአብሔር አንድ ነገር ተናገረኝ ባለፈው ሰሞን ብዙ ሕዝቤ አገልጋዮችን ጨምሮ ከኔ የሚያገኙትን ይፈልጋሉ እንጂ እኔን አይፈልጉኝም ብሎ ተናገር እና ከዛ በእግዚአብሔር ፊት ስለነበርኩ በጣም ዝቅ ብዬ እግዚአብሔር ፊት ራሴን ያየሁበት ነበርና አሁንም ለእናንተ ይህን መልእክት እንዳካፍል እግዚአብሔር ተናገረኝ። ጌታ የሱስ ክርስቶስ ስሙ ለዘላለም የተባረክ ይሁን። በኦሪት ዘጸአት ምዕራፍ 33 ቁጥር 13 ላይ እንዲህ ይላል፣ አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊት ሞገስን አገኝ ዘንድ መንገድህን እባክ አሳየኝ፣ ይህም ሕዝብ ሕዝብህ እንደሆነ ተመልከታል። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፈ ማለ እርሱም ካልሆን ዘንድ አንተ ከእኛ ጋር ካልወጣም እኔና ህዝብ፣ በአንተ ዘንድ መጎስ ማግኘታችን በምን ይታወቃል? አለው። እግዚአብሔር አምላክ የተባረከ ይሁን። አሁን እዚህ ጋር ስንመለከት ሙሴ እማ እግዚአብሔር ነው፣ ረሃብ እግዚአብሔር ነው። እስራኤሎች ግን ከዝና ማሯም ከመብላት ውጭ እግዚአብሔር ከነሱ የሚፈልገውን ማድረግ አይፈልጉም። ሁልጊዜም ስርባቸው ራበን ብሎ መና ሰጣቸው። ደግሞ መና ብቻውን ሆነ ምግብ ይቀርልን፣ እንደገና መራርያ ኃይት አጣፍጥልን። ሁልጊዜም ከእግዚአብሔር የሚፈልጉትን ነው። ሙሴና ኢያሱ ግን እግዚአብሔር ቅዱስ አዲብ ልብረት ከደሪ እግዚአብሔር ስም ለዘላለም ይባረክ። ክብርን ለጌታን ሰጣለን። ጌታ ይባረክ። ስለዚህ በመገናኛው ዱንካን ላይ እያሱና ካሌብ በእግዚአብሔር ፊት በመሆኑ በ በመገናኛው ድንኳን እግዚአብሔር ሳኑ ደጃፍ ከርቀት ቀርበው ብቻ ጎንቦስ ቀና ጎንቦስ ቀና ብለው ይሰግዱ ነበር። እኛም እንደ ኢያሱና እንደ ካሌብ ወደ መገናኛው ድንኳን እንግባ ብሎ እግዚአብሔር አልጠየቁትም፣ ማለት አልፈለጉትም ብቻ ስለሚፈልጉም እግዚአብሔር አም አዝኖባቸው መጨረሻ የማለላቸው ግሎባቸው ብሎባቸው ዘኍልቍ ምዕራፍ አስራ አራት ላይ አስራ ሦስት መጨረሻ ቁጥር አካባቢ ይሄ ህዝብ እስከ መቼ ይፈታተንኛል? ይህን ህዝብ ልደምስ፣ እናንተን ለታላቅ ህዝብ ላድርግ። ሙሴ ሙሴ ስለማንደደልሞ ቪዲዮ ምፒያማያ እግዚአብሔር ባረክ። በጌታ በኢየሱስ ክርስቶስ እግዚአብሔር አምል ሙሴን ያን ብሎ እንደገና እግዚአብሔርን ስለተጠማ እግዚአብሔርን ደግሞ በሲና ተራራ ላይ ስለወረደ የሙሴ ጥማት፣ እግዚአብሔር ደግሞ ከተራር በተራራው ላይ እግዚአብሔር በእሳት ስለወረደበት ተራራው ምን ይል ነበር? ተራራው ይነድ ነበር። እግዚአብሔር አምላክ የተባረከ ይሁን። ሙሴ ጠራው፣ እግዚአብሔር በድምፅ ወደ ተራራ ላይ ና ብሎ ጠራው። ጌታ ኢየሱስ ክርስቶስ ስለዘላለም የተባረከ ይሁን። ሙሴም ወደ ተራራ ላይ ወጣ። ነገር ግን እግዚአብሔርን የማይጠሙ እነዛ ሰዎች ተራራውን በእጃቸው ቢነኩ ይሞታሉ ብሎ እግዚአብሔር ተናገረ። እነሱ በርቀት ቆሞ ይጠብቁ ነበር። ሙሴ ደግሞ ወደ ደመና ውስጥ ገባ ከእግዚአብሔር ጋር እዛ ከባድ ደመና ውስጥ ገብቶ እግዚአብሔርን ያነጋግረው ነበር። እግዚአብሔር አምላክ የተባረከው። አርባ ቀንና አርባ ሌሊት ከእግዚአብሔር ጋር ነበረ። አሁንም እዚህ ስፍራ ላይ ሆኖ ምንድን ነው ብሎ እግዚአብሔሩ ያለ ከዚህ በላይ አውቅ ዘንድ እባክን መንገድን አሳየኛል እንዳውቀ መንገድን አሳየኝ ብሎ ነው የምጠይቀው። እግዚአብሔር አምላክ የተባርኬው እባክን አውቅ ዘንድ እያለ ይጠይቃል። እዛ ክብር ውስጥ ሆኖ ነው ጥማቱ። እግዚአብሔር ነው እና ይሄ ከግብፅ ያወጣውን ህዝብ፣ መላእክን በፊት እልካለሁ፣ እሱ ይመራችኋል፣ ወደ ከነአን ምድር ያገባችኋል። እኔ ከፊታችሁ ከወጣው አንገተ ደንዳና ህዝብ ነው እና እንዳልመታችሁ ስለዚህ እኔ አልሄድም ብሎ ስል አንተማ ከዚህ ካልወጣ አታውጣን አንተ ከዚህ ማትወጣ ከሆነ ከዚህ አታውጣናል። እግዚአብሔር አምላክ የተባረክ ይሁን ከዚህ አታውጣን፣ ተስፋ ምድርን መውረሳችንን ይቅር፣ ከአንተው ጋር እዚሁ ምድረ በዳ ላይ መኖር ይሻላል ብሎ ተናገሩ። ምን ያክል እግዚአብሔርን ይጠማል። እግዚአብሔር አምላክ የተባረክ ይሁን። እግዚአብሔር ሙሴን በፊቴ ሞገስን ስላገኘ በስምም ስላወቅኩም ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክን ክብርህን አሳዩ ። አሁንም የሙሴ ጥማት ምንድ ነው? ክብርን ማየት። እባክን ክብርን አሳየኛል። እግዚአብሔርን በሰንጣቃ አለት ውስጥ አኖርሃለሁ፣ እጄን በላይ ጋርዳለሁ፣ ክብሬን ባለፈ ጊዜ ልክ እጄን ስጋርድ እጄን አነሳለሁ፣ ጀርባ ይታለ፣ ፊቴን አይተ በህይወት መኖር አይቻልም አለው። የእግዚአብሔርን ጀርባ አይቶ ሙሴ ከተራራ ላይ ሲወርድ የእስራኤል ልጆች ከፊቱ ይሸሹ ነበር። ስጠጋቸው ይሸሹ ነበር። በኋላ ሲያዩት ምንድን ነው ነው፣ ሙሴ ነህ ብሎ ጠየቅ። እሱ ህዝቡን አለቆ ይጠራ ከዛ ፊትን ሸፈንልን አሉት። ማለት እግዚአብሔር አምላክ የተባረከው ከእግዚአብሔር ጋር በመሆኑ ምክንያት ክብር ተገለጠበት። እነዛ እግዚአብሔርን ክብር ያልፈለጉ ከእግዚአብሔር ብቻ አንድ ነገር የሚፈልጉ ሰዎች በምድረ በዳ ወድቆ እንዲቀሩ እንደቀሩ መጽሐፍ ቅዱስ ይናገራል። ስለዚህ ውድ ወገኖች፣ ከእግዚአብሔር ነው እግዚአብሔርን ተፈልጉታላችሁ ወይስ ከእግዚአብሔር የምታገኙትን ብቻ በዚህ ዘመን እግዚአብሔር እንደተናገረኝ ብዙ ሰዎች አገልጋዮችን ጭምር ቀባኝ፣ አስነሳኝ፣ እግዚአብሔር አምላኮኝ ስራብኝ ይላሉ። እግዚአብሔር ይቀባቸዋል፣ ያስነሳቸዋል። ከዛ በኋላ ፌመስነት ስመጣ፣ ገንዘብ ስመጣ ለእግዚአብሔር ሌላ መንገድ መቅደድ ይመጣል። በዚህ ምክንያት ከእግዚአብሔር ጋር ተላልፎ እንደገና ያክብር ክብር ተለይቷቸው እንትን እንትስሉ ስኳትኑናል ለምንድን ነው ብባል እግዚአብሔር ይመራቸዋል እንጂ እነሱ እግዚአብሔርን ሊመሩ ስለማይገባ። ሌላውም ጥማቱ ምንድን ነው ብባል እግዚአብሔርን አይደለም። ከእግዚአብሔር ሰጠኝ ሰጠኝ ሰጠኝ ትጠሳለ፣ ተጠረምሳለ ነው ትንቢቱ። ምኑ በዘመናችን ያለው መጣስ መጠርመስን ነው የሚጠሙት፣ የሚፈልጉት፣ የምራቡት እንጂ እግዚአብሔር ምን ሊሆን አይሉ። በዚህ ምክንያት ከእግዚአብሔር ጋር ተላለፉ። ልክ ከድንኳኑ ማይለየው ኢያሱ ደግሞ እግዚአብሔር አምላክ ሙሴን አንተ አገልግሎትን ይጨርሳል ባለው ጊዜ እጅህን በነዌ ልጅ በኢያሱ ላይ ጫን አለው። ህዝቡ ሁሉ እያዩ ከክብር አኑርበታል። ከዛ ህዝቡ እንድታዘዙ እዘዝ አለው። ነቢዩን ማነው ካህኑ። ከዛ በኋላ እጁን ጫነበት፣ ክብሩ ተላለፈበት ማለት ነው። ለሙሴ እንደግተገዙ በዘመኑ ተገዙለት። ለምንድን ነው ኢያሱን የመረጠው? ወደ ሶስት ሚሊዮን ህዝብ ነው እና አሁን በዚህ ምድረ በዳ ያለው። ከዛ ውስጥ እግዚአብሔር የቀባው አንድ እያሱ ነው። ለምንድነው ደነው በባል ከመገናኛው ድንኳን አይለይም ነበር። ሁልጊዜ ከእግዚአብሔር ጋር ነበር። ጥማቱ እግዚአብሔር ነው፣ ውሎ ከእግዚአብሔር ጋር ረሃቡ እግዚአብሔር ነው። በዚህ ምክንያት ለሚቀጥለው ትውልድ በረከት ሆነ። ከዛ እያሱ ምዕራፍ አንድ ቁጥር አምስት ላይ እግዚአብሔር እንዲህ አለው ከሙሴ ጋር እንደነበርኩ እንዲሁ አንተ ጋር እሆናለሁ በህይወት እድሜ ሁሉ ማንም አይቋቋምህም። ቻካ ማንሳት ማንም አይቋቋምህም። ስለዚህ የእግዚአብሔር አብሮነትን መጠበቅ የኛ ድርሻ ነው። የእግዚአብሔር አብሮነት በእናንተ ላይ ካለ በህይወታችሁ ዘመን ሁሉ የሚቋቋማችሁ ምንም ነገር አይኖርም። እግዚአብሔር አምላክ የተባረከ ይሁን። ባሪያዬ ሙሴ ካዘዘ ቃል ግን ወደ ግራም ወደ ቀኝም አትበል፣ ባሪያዬ ሙሴ እንዳዘዘ ሂድ ብሎ እግዚአብሔር ተናገረው ማለት ነው። እና በዛን ጊዜ ይከናወንልሃል፣ ይሳካልሃል። ዩብ ፕሮስፐር እግዚአብሔር ይባል። ከፊት ያለው የሚያስፈራ ውጊያ ስለሆነ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ለምን ብባል እኔ ከአንተ ጋር እሆናለሁ። ስለዚህ እያሱ ይህን ቃል ሰምቶ ህዝቡን እንዲህ አላቸው። ምዕራፍ ሶስት ቁጥር አምስት ላይ ተቀደሱ፣ ነገ እግዚአብሔር በመካከላቸው ድንቅ ነገር ያደርጋልና ብለዋል። ቁጥር ሰባት ላይ ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር መሆንን ያውቁ ዘንድ ዛሬ በዚህ ህዝብ ዓይን ከፍ ከፍ አደርግ ዘንድ እጀምራለሁ ባለ ቃል ኪዳኑን ታቦት የተሸከሙ ካህናት ዮርዳኖስን እንዲረግጡ እዘዛለም ሄዶ ረገጡ። ዮርዳኖስ ተከፈለ። እስራኤል ከምድረ በዳ ወደ ተስፋይቱ ምድር ተሻገረ ማለት ነው። ለዚህ ያበቃቸው ምንድን ነው? በባል ቃል ኪዳን እግዚአብሔርን መፈለጋቸው፣ ቃል ኪዳናቸውን መጠበቃቸው ለዚህ ለከበረ ነገር አብቅቷቸው። ምን ያክል እግዚአብሔርን እንፈልጋለን? እግዚአብሔር አንድ ነገር አመልክቶኛል። ህዝቤ ከኔ የሚያገኘውን ነው የምፈልገው እንጂ እኔን አያገኝም አይፈልገኝም ብሏል እግዚአብሔር። እናንተስ እግዚአብሔርን እየፈለጋችሁ ነው ወይስ ከእግዚአብሔር የምትፈልጉትን ብቻ? በዮሐንስ ወንጌል ምዕራፍ ስድስት ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ሁለት አሳ እና አምስት እንጀራ ባርኮ ካበላቸው በኋላ ሁላቸውም ወደ ቤታቸው ሄደ። በሌላ ቀን ኢየሱስ ክርስቶስን ፍለጋ መጡ። እሱ ደግሞ ርቆባቸው ሄደ ከባሕር ማዶ በጀልባዎች በተለያየ መንገድ ሄደው ኢየሱስ ክርስቶስ ያሉበት ደረሱና፣ ጌታው ስንፈልግ ነበር፣ ለምን እንደዚህ ላክ፣ ስንፈልግ እኮ ነበር ስል፣ በእውነት የፈለጋችሁን ስለበላችሁ ስለጠገባችሁ፣ ስለ ምድራዊ ነገር እንጂ ስለ መንፈሳዊ ነገር አይደለም፣ እኔን ስለፈለጋችሁ አይደለም፣ እኔን ስለተጠማችሁ አይደለም። የፈለጋችሁት አንድ ነገር ነው ብሎ ተናገራችሁ እግዚአብሔር አምላክ እናንተ የፈለጋችሁት እኔን ሳይሆን እንጀራ ስለበላችሁ ስለጠገባችሁ ነው ብሎ ተናገራቸው እግዚአብሔር አምላክ የተባረከ ታዲያ አሉ አሁንም እግዚአብሔር ለሙሴ ለአባቶቻችን ሙሴ በምድረ በዳ ማናን ሰጣቸው ይላል ምን ትሰጠናለህ አሉት አሁንም ጥያቄያቸው ምንድን ነው ምን ትሰጠናለህ እናንተ እኔን ፈልጋችሁ አይደለም የመጣችሁት ከኔ የምታገኙትን እንጀራ ስለበላችሁ ስለጠገባችሁ ስባሉ አንድ ነገር ማለት ነበረባቸው ጌታዊ አንተን ለመፈለግ ምን እናድርግ? እባክህ እርዳን፣ መንገድ አሳየን ማለት ነበረባቸው። ግን እነሱ ያሉት ምንድን ነው? ከሰማይ መናን ሰጣቸው ይላል እና ምን ትሰጠናለ? አሁንም ስለምድራዊ ከጌታ ስለምፈልጉት ነገር እንጂ ጌታን አይደለም የምፈልጉት። ስለዚህ ጌታ አንድ ነገር አላቸው። የሰውን ስጋ ካልበላችሁ ደሞንም ካልጠጣችሁ በራሳችሁ ህይወት ይላችሁ ማለት። ስለዚህ ስጋይን ካልበላችሁ ደግሞን ካልጠጣችሁ በራሳችሁ ህይወት የላቸውም ስል ተሰናከልን ብሎ ሄዱ። እንዴት ስጋውን ይሰጠናል? እንዴት እዚህን ሰው ደምንጠጣለ ብሎ ተሰናክሎ ሄዱ ማለት። አስራ ሁለቱ ደግሞ ይሄ ኮምን ሰማው ንግግር የሚያስጨነቀ ንግግር ነው ብሎ ስሉ ይሄ አምላክ የተባረኪ ሄዱ ስላቸው አንተ የህይወት ቃል አለህና ከአንተ ወዴት እንሄዳለን አሉ። እግዚአብሔር አምላክ የተባረከው የህይወት ቃል ስላለ ካንተ ወደ የት መሄድ አንችልም አለ። ጌታ ኢየሱስ ክርስቶስ እነዛን አስራ ሁለት ሰዎች እንትን አድርጎ አስተምሮ ከእሱ ጋር እንዲኖሩ አድርጓቸው፣ ከዛ መጨረሻ ላይ በሐዋርያት ስራ ምዕራፍ ሁለት ላይ ኃይል ለቀቀባቸው፣ ለከበረ ነገር አደረጋቸው። ክብር ተለቀቀባቸው። በዛ ክብራት ከስድስት ወር ዓለም በሙሉ በእነሱ ምክንያት በወንጌል ተዳረሰች። ዛሬም ውድ ወገኖች እግዚአብሔር ከእናንተ የሚፈልገው አንድ ነገር ነው፣ እርሱን እንድትፈልጉ። ከእርሱ የምታገኙትን የምትፈልጉ ከሆነ እስከ መቼ ማታገኙ። እርሱን ከፈለጋችሁት ግን ታገኙታላችሁ፣ ታርፋላችሁ። እግዚአብሔር በነገር ሁሉ ይባርካችኋል። ምን ብሏል ጌታ? አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል። የምን የምንፈልገው ትጥሳለህ፣ ትጠረምሳለህ፣ የተለያዩ ነገሮች ይሆናሉ። የምድራዊ ነገር እነሱ የሚጨመሩ ናቸው ብሎ ተናገር። አስቀድማችሁ ግን እርሱን መፈለግ እንዳለባችሁ መጽሐፍ ቅዱስ ይነግረናል። የአባቴ ብሩካን ስለዚህ ነግራቸዋለሁ። እግዚአብሔር እንዲህ አለኝ፣ ሕዝቤ ከእኔ የሚፈልገውን ነው እንጂ እኔን አይፈልገኝም። በፊት መሆን አይፈልግም፣ መጸለይ አይፈልግም፣ ቃሌ ማንበብ አይፈልግም አለ። እውነት ነው። ለቲክቶክ እና ለፌስቡክ፣ ለሚዲያ የምንሰጠውን ጊዜ ለእግዚአብሔር ሰጥተን ቢሆን ኖሮ ዛሬ እዚህ ጋር የለንም፣ ትልቅ ደረጃ ላይ እንደርስ ነበር። ከዛም ያጎደልን ምንድን ነው ብለን ብንል እግዚአብሔርን አለመፈለጋችን ከበረከት ያጎደለን። ስለዚህ ውድ ወገኖቼ እግዚአብሔር ፈልጎኝ ይላል። ይሄ ያለንበት ዘመን ደግሞ የመጨረሻ ዘመን ነውና ዘይታችንን ለመሙላት መትጋት አለብን። አለበለዚያ ሙሽራው በመጣ ጊዜ ዘይታችን ካልሞላ አብርተን የምንቀበለው ስለሌለን ከአስሩ ቆንጃጅቶቹ እንዳልተዘጋጁ እንዳምስጡ ሆነን በምድረ በዳ መቅረት ይመጣል። ስለዚህ ውድ ወገኖች የተስፋ ቃላችሁ አካል ለብሶ እንዲገለጥ እግዚአብሔር የተናገረው በሕይወታችሁ ፉልፊል እንዲሆን እግዚአብሔር ፈልጉ ይላችኋል። ስትፈልጉት እሱ ራሱን አይሰውርባችሁም። ምንድነው ያለው ጽድቅን የምራቡን ናቸው ይጠግባሉና። እርሱን ከተጠማችሁ እርሱን ከተራባችሁ እግዚአብሔር ያጠግባቸዋል። እግዚአብሔር ነበር። ምንድን ነው የምለው? እንጨትና ውሃ በሌለበት በምድረ በዳ ውስጦኝ አለ። በዚህ ምድረ በዳ ውስጦኝ ጥማት፣ ያንተን ረሃብ፣ ያንተን ነፍስ፣ ያንተን ተጠማች ብሎ ይናገራል። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንዲሁ አንተን ተጠማችል። እግዚአብሔርን በመጠማቱ ምክንያት እግዚአብሔር አምላክ እራሱን ገለጠለት። ዳዊትን ሳውል ሊገለው ቢያሳድደው አልተሳካለትም። እግዚአብሔር እንደተናገረው ወደ ንግሥናው አመጣ። ምድረ በዳ ውስጥ ቢሆንም ጩኸቱ ወደ እግዚአብሔር ነበር፣ ጥማቱ እግዚአብሔር ነበር። ያንቺ ሲያንተስ ጥማት ማን ነው? እግዚአብሔርን ነው ወይስ ማንን ነው? በእውነት እግዚአብሔርን መፈለግ ሐሳባችሁን ተቆጣጥሮ ከሆነ የእግዚአብሔር እጅ በላችሁ ላይ ይገለጣል። የእግዚአብሔርን ክብር በእናንተ ላይ ቢበዛ ሐሳባችሁን ሁሉ እግዚአብሔር መፈለግ ቢቆጣጠር በአጭር ጊዜ ውስጥ ለከበረ ነገር ትሆናላችሁ። ስለዚህ ውድ ወገኖቼ እግዚአብሔር ፈልጉኝ ይላል። እግዚአብሔር ፈልጉኝ ይላል፣ ሕዝቤ እግዚአብሔር ፈልጉኝ ሰው የሚፈልገው ነገ የምታልፈውን ነገር ነው። የሚያልቀው ነገር ነው። ያንን እንኳን ተስፋ ቃል ገባውን የከለከለበት ምክንያት እሱን ስናገኝ ይህን አክል እንኳን በፊቱ አንገኝማ። ይህንን ስለሚያውቅ ነው ጌታ። ስለዚህ ውድ እግዚአብሔር ቤተሰቦች እግዚአብሔር ፈልጉኝ ይላል። እግዚአብሔር ነው የሚፈልገው። እንጸል። እግዚአብሔር አባት በጌታ በኢየሱስ ክርስቶስም እናመሰግናለን። ቃሉ ጸጋና እውነትን ተሞልቶ በእኛ አደረ እንደምል እንደ ተናገርከን እንደዚህ ሁሌት ለትከከን አንተን እንድንፈልግ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። የትኛውም ተግዳሮት የሆነ ነገር በጌታ በኢየሱስ ክርስቶስ ስም ከዚህ ዙሪያ የተበተኔው የትኛውም ቀንበር የሆነ ነገር፣ የትኛውም ስቃይ የሆነ ነገር አንተን እንዳይፈልጉ እንዳይጠሙ የሚያደርግ ቢዝ የሚያደርግ የድካም መንፈስ፣ የስንፍና መንፈስ፣ የመሰልቸት መንፈስ ሀሳብን የሚበታትን በኢየሱስ ክርስቶስ ስም የተወጋዩ በኢየሱስ ክርስቶስ ስም የተወጋዩ በኢየሱስ ክርስቶስም መንግስት የፈረሰኝ በኢየሱስ ክርስቶስም እቅድ የፈረሰኝ ከንቱ ይሁን። በኢየሱስ ክርስቶስም እቅድ ከንቱ ይሁን፣ አላማ ከንቱ ይሁን፣ ሀሳብ ከንቱ ይሁን። በጌታ በኢየሱስ ክርስቶስም ይሰበር። የትኛውም የጠላት አጀንዳ ከዚህ ሰዓት ጀምሮ የተገለበጠ ይሁን። እግዚአብሔር አምላክ መለኮታዊ ጥማት መለኮታዊ ረሃብ አንተን መፈለግ በሚሰሙኝ ሁሉ ህዝብ ፊት ውስጥ እንድትጨምር በኢየሱስ ክርስቶስም ተለምናል። ከዚህ ሰዓት ጀምሮ አንተን መጠማት፣ አንተን መራት፣ አንተን መፈለግ እንዲሆንላቸው በኢየሱስ ክርስቶስ እንጸልያል። አንተን የሚፈልጉ ከመልካም ነገር አይጎሉም። እግዚአብሔርን ፈልጉት ተጸናላችሁ ተብሎ ተጻፈ። እግዚአብሔርን የሚፈልጉ ከመልካም ነገር አይጎሉም። እንደምን ከመልካም ነገር የሚያጎድል ነገር አንተን አለመፈለግ እግዚአብሔር አባት እንዳይሆን በህይወታቸው በኢየሱስ ክርስቶስ ስም እለምናለሁ። ላንተ ለታመንኩ ጌታ አሳልፈ ይሰጣል። ስለሰማኸኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። ጌታ የሱስ ዘመናችሁን ይባርክ። ተባርካችሁ ለበረከቱ